ሶማሊላንድ ከኢትዮጵያ ጋር ለመስራት የወሰደችው እርምጃ ብልህነት የተሞላበት መሆኑን የአልአረብ ፐብሊሺንግ ኩባንያ ዋና አዘጋጅ ዶክተር ሀይታይም ኤልዛባይድ ይገልጻሉ። ሀይታይም ዘአረብ ዊክሊ ድረገጽ ላይ ባሰፈሩት ረዘም ያለ ጽሁፍ የዓለም ስርዓት በእጅጉ መድሎ የተሞላበት ነው በማሳየነትም ሶማሊላንድ ነጻነቷን ማግኘት የነበረባት በአውሮፓውያኑ የዘመን አቆጣጠር በ1990ዎቹ መጀመሪያ እንደነበር ያወሳሉ። በእንግሊዝ የቅኝ ግዛት ጥላ ስር የቆየችው ሶማሊላንድ በ1960ዎቹ ነጻ ስትወጣ ከጣሊያን ሶማሊላንድ ጋር እንድትቀላቀል የተደረገበት መንገድ ተንኮሎች እንደነበሩበት በምልሰት ያስታውሳሉ። እንደ ሌሎቹ የባህረ ሰላጤው ሀገራት የተትረፈረፈ የነዳጅ ሀብት ቢኖራት ኖሮ ልዕለ ኃያላኑ ሀገራት ከሶማሊያ ጋር እንድትቀላቀል አይፈርዱባትም ነበር ሲሉ ይሞግታሉ። ቀደም ሲል አሜሪካን ጨምሮ ከ35 ያላነሱ ሀገራት እውቅና የሰጧት ሶማሊላንድ በግዴታ ወደ ሶማሊያ መዋሃዷ ዜጎቿን ለተቃውሞ ዳርጎ ነበር። በ አስራ ዘጠኝ ዘጠና ዎቹ የዚያድባሪ አገዛዝን ተከትሎ የተቀሰቀሰው የሶማሊያ የእርስ በርስ ጦርነት የሶማሊላንድ እንዳግም ውልደት እስኪያመጣ ድረስ የዚያድባሪ አገዛዝ መገርሰስ፣ የእርስ በርስ ጦርነት፣ የባህር ላይ ዝርፊያ እንዲሁም በአፍሪካ ቀንድ ያለመረጋጋት ማንገሱን ያተተው የዶክተሩ ጽሁፍ ሶማሊላንድ በእነዚህ ሁኔታዎች ውስጥ መሆና ዜጎቿን ማረጋጋት፣ የባህር ክልሏን ማስጠበቅ ብሎ ምርጫዎችን በማካሄድ የሉዓላዊ ሀገር ተግባራትን ስትፈጽም እንደቆየች አትቷል። የትኛውም ሀገርም ሆነ ባለ ሀብት የረጅም ጊዜ ትርፉን አስቦ እንደሚንቀሳቀስ ነጋሪ እንደማይፈልግ የገለጹት ዶክተሩ ኢትዮጵያ ካላት የህዝብ ብዛት፣ የገበያ አቅም፣ የመልማት እድል ብሎም የዲፕሎማሲ ትስስር አኳያ ለሶማሊላንድ ሊታለፍ የማይችል መልካም አጋጣሚ ነው ብለዋል። ዶክተሩ ሀሳባቸውን ሲቋጩም እስካሁን በነበረ ሁኔታ የሞቃዲሾ አስተዳዳሪዎችን ጨምሮ አንዳንድ የኢትዮጵያ ጎረቤት ሀገራት ታማኝ የልማት አጋር ሆነው ተባብረው የመስራት ብሎም የመለወጥ ዕድላቸውን በተከተሉት የአስተዳደር ዘይቤና ስግብግብነት ምክንያት ያባከኑ መሆናቸውን ያስታውሳሉ። ከዚህ በተቃርነው ኢትዮጵያ በተባበሩት አረብ ኤሜሬትስና በኤዥያ ሀገራት የኢንቨስትመንት መዳረሻ መሆኗን በመረዳት ሶማሊላንድ ከኢትዮጵያ ጋር ለመስራት መወሰኗ ትክክለኛ እርምጃ መሆኑን ይሞግታሉ።